ዛሬ ላይ በምስራቅ አፍሪካ በሀገራቱም የተለያዩ አካባቢዎች ጦርነት እንደማያጣው ይታወቃልም። በሱዳን እየተደረገ ያለው የእርስ በርስ ጦርነት ዓለም ላይ ከሚደረጉ ጦርነቶች እጅጉን የከፉትና ከፍተኛ የሆነ ኪሳራን ካስመዘገቡት የመጀመሪያውን ድርሻ እንደሚወስድ ይታወቃልም። በአንድም ሆነ በሌላ መንገድ የሱዳን ጦርነትን ሸሽተው የሚመጡ ሱዳናውያን በአማራ ክልል ከፍተኛ የሆነ አደጋዎች እንደሚጠብቋቸው ጭምር የሚወጡ ሪፖርቶች ያመላክታል። ዛሬ ላይ በአማራ ክልል በሚደረጉ ጦርነቶች ምክንያት ከፍተኛ የሆነ ውድመት እንደሚደርስ ይታወቃል። በፋኖዎች እና በመንግስት መካከል በሚደረጉ ግጭቶች ምክንያት ከፍተኛ እልቂት እየደረሰ እንደሚገኝ ይታወቃል። ከዚህም ጋር ተያይዞ ከሱዳን ሸሽተው ወደ ኢትዮጵያ የሚገቡ ሱዳናውያን ከዛውም ያልተናነሰ ጦርነት በኢትዮጵያ እንደሚጠብቃቸው ይታወቃል። ከዚህ ጋር ተያይዞ ሂውማን ራይትስ ዋች በአካባቢው የሚገኙ ሱዳናዊያን ከፍተኛ የሆነ ጉዳት እየደረሰባቸው ነው ሲል ይዞ የወጣው ሪፖርት ያመለክታል። ከዚህም ጋር በተያያዘ አንድ አጭር መሰናዶ ይዘን ቀረብን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ እንደዚሁም የቪዲዮ ላይክ በማድረግ ወደ እለቱ መሰናዶዎች እንድታልፉም ጋብዝን። በአማራ ክልል በሱዳናውያን ስደተኞች ለግድያ፣ ለእገታና ለግዳጅ የጉልበት ስራዎች ተጋልጠዋል ሲል ሂውማን ራይትስ ዋች ይዘት ወጣው ሪፖርት ያመለክታል። በአማራ ክልል ምዕራብ ጎንደር ባሉ መጠለያ ጣቢያዎች አሉ ሱዳናውያን ስደተኞች ከአንድ አመት ለበለጠ ጊዜ በታጣቂዎች በግድያ ድብደባዎች ሌሎች ዝርፊያዎች እንደተፈጸመባቸው እንደዚሁም በግዳጅ ጉልበት ስራዎች እየሰሩ እንደሚገኙ ሁማን ራይትስ ዋች ይዞ የወጣው ሪፖርት ያመለክታል። በሀገራቸው ያለውን ጦርነት ሸሽተው በተባበሩት መንግሥታት ድርጅት አብያት ጠልለው ያሉ ስደተኞች ማንነታቸው ባልታወቁ ታጣቂዎች፣ በአካባቢው ሚሊሻዎች እንደዚሁም በቅርቡ መንግስት የጸጥታ ኃይሎች ተደጋጋሚ ጥቃቶች እንደደረሱባቸው ተቋሙ ሐሙስ ዕለት ይዞት የወጣው ሪፖርት ያመለክታል። ስደተኞቹ ተጨማሪ ኢትዮጵያውያን ባለስልጣናትን ወደ ሀገራቸው በግዳጅ እንዲመለሱ መደረጋቸውን ስደተኞቹ ዋቢ አድርገው ሁማን ራይትስ ዋች ይዘው የወጡትን ሪፖርት ሲያመላክቱ ለመመልከት ተችሏል። በኢትዮጵያ የሚገኙ ስደተኞች ከአንድ አመት በላይ በታጠቀው አካላት ለጥቃት ኢላማ ተደርገው ቆይተዋል ሲል የሂዩማን ራይትስ ዋች የአፍሪካ ምክትል ዳይሬክተር ሊሻ ሲገልጹ ተሰምተዋል። አክለውም እነዚህ ስደተኞች በሀገራቸው አስከፊ ጥቃቶችን ሸሽተው የመጡ እንደመሆናቸው ህይወታቸው ለተጨማሪ አደጋዎች መጋለጥ ሳይሆነ በአስቸጋሪ ጥበቃ ውስጥ ሊቆዩ ይገባ ነበር ሲሉም ተናግረዋል። የኢትዮጵያ መንግስት የሱዳን ስደተኞችን ከለላና ጥበቃ ለመስጠት በቂ እርምጃ መውሰድ እንዳለበት፣ በግዳጅ መመለስን መከልከል እንዳለበት ጭምርም ሲገልጽ

በሱዳናውያን ስደተኞች ላይ ጥቃቶችን፣ ዘረፋዎችና ግድያዎች በሚሊሻዎችና መደበኛ ባልሆኑ ታጣቂዎች ደርሶባቸዋል የሚለው የሁማን ራይትስ ዋች ግኝቶች መሰረተ ቢስ ናቸው ሲል በዚሁ አካባቢ የሚሰራ ባለስልጣን ገልጿል። ተቋሙ አክሎም የኢትዮጵያ መንግስት በስደተኞች ላይ የሚደርሰውን ጥቃቶችን በጭራሽ አይታግስም፣ እንደዚሁም በመንግስትም ሆነ በማንኛውም አካላት በአስቸጋሪ ሁኔታ ውስጥ ባሉ ስደተኞች ላይ ምንም አይነት ጥቃቶች አላደረስንም ሲሉም ገልጸዋል። ሁማን ራይትስ ዋች በአማራ ክልል በምዕራብ ጎንደር ዞን የሚገኙ ኩመርና ይናወራላ እንደዚሁም አዲስ የተቋቋመው አፍጠጥ የተባለ አካባቢ አዲስ የተለያዩ ከተለያዩ አካባቢ የመጡ ስደተኞች የሚያርፉበት ቦታ እንዳለም ጭምራ አያይዞ ገልጿል። የረድኤት ድርጅቱ እንደሚያስታውቀው ከሆነ በተጨማሪ ከመጠለያ ጣቢያዎች እንደዚሁም ከመሸሸጋያ አካባቢዎች ወጡ የሳተላይትና የተለያዩ ፎቶ ምስሎችን በማጋራትና ቪዲዮዎችን መርምሮ ሪፖርት ማጠናከሩን ጭምር ገልጿል። በዚህም መሰረት ከሰኔ 2015 ጀምሮ ማንነታቸው ያልታወቁ ታጣቂዎች እና የአካባቢው ሚሊሻዎች በአውላላና በኩመር መጠለያ ጣቢያዎች ላይ በተደጋጋሚ ጥቃቶችን ሲፈጽሙ ለማስተዋል ችያለው ሲል ነው የገለጸው። ከተገደሉት ውስጥ አንዷ የሁለት ሁለት ልጆች እናትና የሶስት ወር ነፍሰ ጡር የነበረች ያለችው አዲላ የተባለች የ31 ዓመት ስደተኛ እንደነበረችም ጭምር ገልጿል። ስደተኞቹ ለሕክምና ሄዳ ስትመለስ በነበረችበት መኪና ውስጥ ባልታወቁ ታጣቂዎች በጥይት ተመታ እንደተገደለች ነው ሪፖርት እንደተደረገ የተሰማው። በእርሻ ስራ ላይ በግዳጅ እንዲሰማሩ ማድረግን ጨምሮ በባለፈው አንድ አመት ውስጥ ብቻ 347 የሚሆኑ አስገዳጅ የጉልበት ስራዎችን እንዲሰሩ መደረጋቸው ጭምር ተገልጿል። ከዚህ ቀደም ያናገራቸው ሱዳናውያን ስደተኞች በታጣቂዎች ጥቃት እንደተፈጸመባቸው እና በጥቂ የታገዙ ዘረፋዎች፣ እንደዚሁም ለገንዘብ የሚደረጉ እገታዎች በተደጋጋሚ እንደሚከሰቱባቸው ጭምር ሲገልጹ ይሰማሉ። በደረሱባቸው ተደጋጋሚ ጥቃቶች ምክንያት ከመጠለያ ጣቢያዎች ለቀው ጎዳና ላይ የወጡት እነዚህ ሱዳናውያን ስደተኞች እርዳታና ጥበቃ እንዲደረግላቸው በተደጋጋሚ የመማጸናቸው ተሰምቷል። በአማራ ክልል የፋኖ ታጣቂዎችና የመከላከያ ሰራዊት እያደረጉት ባለው ግጭት የስደተኞች ህይወት አጣብቂኝ ውስጥ መግባቱን ጭምር ሲገልጹ ይሰማሉ። የፌዴራል መንግስት እነዚህን የስደተኞች መጠለያ ጣቢያዎች አቋቋመው ስፍራ አሁን ካለው ግጭት በፊት በአካባቢው ባለው ግጭት ይሻ ሊሆን በሚል እንደነበር ጭምር ይታወቃል። ከጥቂት ወራት በፊት ስደተኞች በታጣቂዎች የሚፈጸሙባቸውን ተደጋጋሚ ጥቃቶችን፣ በትጥቅ የታገዙ ዘረፋዎች፣ እንደዚሁም ለገንዘብ የሚደረጉ እገታዎችን በመቃወም አንድ ሺ የሚሆኑ መጠለያ ጣቢያዎችን ለቀው ጎንደር ወደሚገኙ የተባበሩት መንግስታት የስደተኞች ኮሚሽን እንዳቀኑና ተቋማቸውን ሲያሰሙ እንደነበሩ ጭምር ተሰምቷል። ሆኖም ፖሊስ ስደተኞቹን እንዳይሆኑ አድርጎ ወደ ስፍራው እንደመለሳቸው ጭምር የወጡት ሪፖርቶች ያመላክታሉ። ባለፈው ዓመት ሐምሌ ወር የተባበሩት መንግስታት ከስደተኞችና ከስደት ተመላሾች አገልግሎት ጋር በመሆን ከሁለት ሺህ በላይ የሚሆኑ ስደተኞች ከወላላና ኩመር ጣቢያዎች አዲስ ወደ ተቋቋመው አፍተታ አካባቢ እንደወሰዳቸው ይታወቃል። ሆኖም በአውራላ ጫካም ተጠልለው የነበሩት በርካታ ስደተኞች ተጨማሪ ጥቃቶች የደረሱባቸው እንደሆነ ጭምር በሪፖርቱ አመላክቷል። ነገር ግን ታጣቂዎቹ በየቀኑ በሚያደርሱባቸው ጥቃቶች ጫካውን ለቀው ጉዟቸውን በሱዳን ድንበር አቅራቢያ ወደምትገኘው መተማ ማድረጋቸውን በተጨማሪ ሪፖርት አመላክተዋል።